በነፃ የሚያስጠቅም ምርጥና ፈጣን አዲስ ነፃ ሸበካ ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልጅ ፋፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ቀውሉ ሰላም አልሐምዱሊላሂ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀገራችንንም አላህ ሰላም ያድርግልን። ዛሬ ይዤላችሁ የመጣሁ ጽድት ያለች አዲስ ነጻ ሸበካ ላሳያችሁ ነው የመጣሁት ማለት ነው። ይሄ ነጻ ሸበካ ለሁሉም ሀገር ነው የሚሰራው። ሁላችሁም ይሄንን አብ አውርዳችሁ ተጠቀሙበት ማለት ነው። ሙሉ አከፋፈቱን አሳያችኋለሁ። እስከ መጨረሻው አብራችሁ ተከታተሉ። ይሄ ነጻ ሸበካ የሚሰራው ሳውዲ አረቢያ ያላችሁ፣ ለሁሉም ሸሪሃ ይሰራል። ለምሳሌ ሰዋ በነጻ ይሰራል፣ ሞባይሌ በነጻ ይሰራል፣ ጃዌ በነጻ ይሰራል፣ ሊባራ በነጻ ይሰራል፣ ኡቅጣ ሰላም በነጻ ይሰራል። ተጠቀሙበት። ኳተር፣ ኩዌት፣ ጆርዳን፣ ኡማን እንዲሁም ኢትዮጵያ ያላችሁ የሚሰራል። ይሄንን አፕ አውርዳችሁ ተጠቀሙበት ማለት ነው። መጀመሪያ ለልጅ ፋፊ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የዲዮል ምልክቱን በመንካት ቤተሰብ ይሁን። የተለያዩ ቪዲዮዎችን በመለቅበት ሰዓት በፍጥነት ይደርሳችኋል። ቪዲዮውን ላይክ፣ ሸር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መጀመሪያ አቡን ትክክለኛውን አፕ ዳውንሎድን ለማድረግ ጎግላችን ውስጥ እንገባለን እስቲም ኦሮ ብላችሁ ሰርች ቦታ ላይ ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። እኔ የጻፍኩትን ትጽፋላችሁ። ከዚ ይሄንን ክሊክ ታደርጉታላችሁ። ከዛ አይነት ክሊክ ታደርጉታላችሁ። ወደ ላይ ስክሮን ስክሮን ታደርጉታላችሁ። እኔ ስታል ብላችሁ አቡ እንዳውሎ ደርጋችሁ ከፍታችሁ ተጠቀሙበት። በነፃ ነው የሚያስጠቅመው። ሁላችሁም ይህንን አባ ውርዳችሁ ተጠቀሙበት እንዳያመጣችሁ